አልቅሳለች። ያንተን ፊት ለማየት እራሱ ተራ አለው አለች። ናተንም እንደዛ በጣም ማነሱ ኤፍራታ ማለት ነው። ኤፍራታም እንደዛ በጣም ተደስታለች ናተን በማየቷ። ናተንም ደግሞ የሷ ፈገግታ፣ የእሷ ጫወታ፣ የእሷ ሁሉ ነገር አይቶ በቃ ተደስቷል ማለት ነው። ተመስገን እንኳን ሄዳ አየችው። ከመታገቷ በፊት ጭራሹንም ሳይተያዩ በዛው ቢላ ያዩ በጣም ያስጠላል። አሁንም ያው ነው ያስጠላል። ብቻ ናተን አለቀሰ፣ በቃ እሷም አለቀሰች። ጮኸ፣ እንደውም ጮኸበት፣ በቃ እንዴት ይሄን አትጨክናለሽ ብሎ ጮኸበት። እና ከዛ የኔ ጨረቃ የኔ ፍዬ ብሎ እጇን ሳመች። የምር ያ ጊዜ እኔ አለቀስኩ። እነሱ ጋር ምን አይነት የዋህ ልጆች ናቸው። በጣም በቃ የዋህን ያስተምራሉ የዋህነት ምን እንደሆነ። እና እኔ በጣም ደስ አለኝ፣ ሄደን በማየታ በጣም ደስተኛ ነኝና ብቻ ከባድ ነው። የአባቴን ገዳይ አብረኑን እንፈልጋለን እያለች ግን ዛሬ ታገተች። ታዲያ እንዴት ይሆናል? ጥላት ጉርጓድ ቆፍሮላቸው ይል ጥላቱ እኮ እነሱ እነሱ ሳይቀድሙ ጥላት ቀድማ ቀደማቸው ማለት ነው። እነሱ ሳይቀድሙት ምን ይደረግ ከባድ ነው። ጥላት ከጥላት ጋራ መኖር ከባድ ነውና እሱ በጣም ፈገግታ ራሱ እዛ እስር ቤት ያለ ላለ ጓደኛ ነገረ ያ ያ ሰው ግን እሱም ኢፋት እዛ አስቀምጦ ይሁን እንደ ኢንፎርሜሽን ከናታን እንዲሰብስበው እኔ እንጃ፣ ግን መልካም ሰው ይመስላል። ከናታን ጋር ሲያወራ ሲያበረታታ አይታወቅም። ናታን ግን በጣም ጓደኛ ግንች ሁለት ሰዎች አንዱ ይፋት ይላል ማን እንደዚህ ጉርጓል እንደቆፈረ ያለት ማን እንደሆነ ቀስ። ግን በጣም ያዝነዋል፣ በጣም ያዝነዋል ማለት ነው። ግን ለሱ በቃ ብዙ ነገር ነገረው። ፈገግታው ራሱ ደስታው ራሱ። እና ላይፎዬ እኔ እኮ ሰው በመጣ ቁጥር አንቺ መጣች ብዬ ሮጬ ስሄድ ሌላ ሰው ነው አለና፣ ብቻ ዛሬ ደስ እንዳለው። ከእስር ቤት ሲወጣ ግን ፊቱ ሁሉ አዘን ነው የተሰማው። ምክንያቱም እሷ አልጠበቀችማ። የጠበቁት ቤዛና ጽዮን ናት። ቤዛ እንደሆነ መቼም አያፈቅራትም፣ አይወዳትም። እሷ ግን ልክክ ብላለች። የራሴን ካላረግ እያለች ስንት አጥያ ሰርታለች። ስንት መከራ አድርገ አምጥታለች እ ኤፍራት ላይ ስንት ድራማ ሰርታለች። ምንም ልሳካ አልቻለም። አሁን ደግሞ ሆድ ያለው ልጅ ልትነግረው ነው። እንግዲህ ሰርፕራይዙ ጽዮን ነው የከለከለችው እንጂ ልክ ከእስር ቤት ሲወጣ እነግረዋለሁ እያለች ነው። ጽዮን ደግሞ የቤቱ የትልቁ ነገር እያለ ሆድ ሆድሽ ውስጥ ያለ ለልጅ የምትጨንቅ እያለች ነው እንግዲህ። እጽዮንም ደስተኛ አደለችም፣ ቤዛ በማርገዟ ምንም ደስተኛ አደለች። ምክንያቱም ወንድሙ በፍላጎ ፈቅዶ አይደለም። ፈቅዶ አይደለም እና ይሄም ደግሞ እጽዮን ዝም ብላ ነው ያዘነችው እንጂ ይሄ እንትን ቤዛ እየሰራችው ድራማ ነው እንጂ ምንም ወንድምሽ ንጹ ነው፣ ምንም አላደረገ። አንድ ቀን ወንድምሽ ንጹህ ሲሆን ንጹ ሲወጣ በጣም ከዚህ ሁሉ በቃ ተምረሽ ወንድምሽን ይቅርታ ትጠቂያለሽ። ጎድቻለሁ ይቅር በይልኝ ወንድም ይዋለሽ። አሁንም ራሱ ጸጽቶሻል ብዙ የሰራሹ ስህተቶች አሁንም ራሱ በጣም ወንድም ጎድቻለሁ ብለሽ ራስሽን እየወቀስሽ ነው፣ እና አሁን ራሱ ተመልሰሻል። ተመስገን ነው። ቤዛ ብቻውን ትሄድ ይሻላታል። አንቺንም ከሚታበላሽ ራሷ እንደጀመረችው ትጨርስ። ይሄ መንገድ መቼም አዋጣት ሜክፋት መንገድ አዋጣት ብቻ ከባድ ነው። ዛሬ ከስር ቤት ሲወጣ ምንም አልተደሰተም ናታን፣ ምንም አልተደሰተም። ምክንያቱም እሱ ፍላጎቱ ልክ ከስር ቤት ሲወጣ እፍራታን ነበር የምፈልጋት አያችሁ ቆሞ ጽዮን ሲያ ማን ነው። ኤፍራታ ኤፍራታ መታ እንደዚህ ሰላም ያለችው መሰለው፣ እና በቃ ደንዝዞ ቀረ። ከባድ ነው ፍቅር። እውነተኛ ፍቅር አይሞትም። በቃ ምንም ብመጣ ምንም ብመጣ አይሞትም። ጥላት ብለፋ እንኳን ዛሬም ነገም ቢሆን አይለያይም። እነሱ ይጋባሉ። ከዚህ ሁሉ መከራ ወጥቶ እንትን ይላል፣ ይጋባሉ። ግን እንደዛ ነው። ብቻ ከባድ ነው። አሁን ናታን ስንቱን ይችላል? የቤቱን ስፍራት አሁን ቤቱ እንደተወረሰ ካወቀ ቤቱንም የወረሰው ይፋት ነው። ሁሉንም ናታን የሚወደው ነገር በአንድ ባንድ ሊወስደው ነው። የፍራተን ወስዶታል። የእሱ ህይወት ሁሉ ነገር የእሱ ሁሉ ነገር ናት የፍራታ እና ቤቱ ደግሞ ቤቱ፣ ቤቱ እንኳን ይገዛል፣ ብር ካለ ቤቱ ሊገዛ ይችላል። ግን ቤቱንም ይወደዋል እኮ የራሱን ቤት በጣም ይወደዋል። እና የሚወደው ነገር ሁሉ ወስዶበታል ማለት ነው። ብቻ አላቅም። ይሄ ይፋት የሚባሉ ሰው በጣም ጨካኝ ነው፣ በጣም ጨካኝ። ሴቶቹን እያገተ የራሱ ስንት ነገር እያደረገ ነው አይታቸዋል። አሁን ደግሞ ይሄ ቤተሰብ ልጨርሳቸው ነው። ቤሰን አስረግዞ ትቶታል። ብዙ ነገር አድርጓል እኮ ብዙ ብዙ እና ይሄ ሁሉ ወንጀል ተሸክሞ ንጹህ ሰው መስሎ እየቆጭ ብሎ ከሉሊት የበለጠ ከሉሊት የበለጠ ነው። በቃ ሉሊት እንደውም ክፉ ናት ይባላል አይደለም? ግን ይሄ ደግሞ በቃ በጣም ይበልጣታል። ከምንም አይገናኝም። እንደዛ ነው። አሁን ገኒ እንዴት ነው የምትችለው ይሄንን? ኤፍራታ ታግታለች ስባል ከሰማች እንዴት ይሆናለች? እኔ ይሄ በጣም አሳስበኛል። ምክንያቱም እስከ ዛሬ አጠገባ ሆና እኔ እናትሽ ነኝ ሳትል ይሄ ነገር ተፈጠረ። ወንድሙም እንደዛ እኔ ነግራት አለው ማዬ ነግራት አለው ስል እሷ ከለከለችሁ፣ ገኒ ከለከለችው። ግን ዛሬ ልነግራት ነበረ እኮ አሰማሽን ዛሬ ነግራት አለ ስል እየተደዋወሉ በቃ ታገተች ማለት ነው። ባለፈው እንኳን እሱ ነበር ያስጣላት። ዛሬ ደግሞ ቀኑ ሆነና ታገተች ማለት ነው። ብቻ ብዙ ሰው ይሰበራሉ፣ ጥላቶቹ ግን ይደሰታሉ። ምን ይደረግ አሁን። ቤዛ በዚህ እንደምትደሰት ታውቃለህ። ኤፍራታ ስለታገተች ቤዛ በጣም ትደሰታለች። ግን ወንድሙ ገኒ፣ ናታን እነኝ ልባቸው ይሰበራ። ብቻ እንደዛ ነው ኤፍራታ ከዚህ ውስጥ መውጣት አለበት። መታገት አልነበረባትም። ምክንያቱም አለ ፍራታ አለ ናታን ይህ ድራማ አይደምቅም። የምር አይደምቅም። ሁሉም ሰው እኮ እነኚህን ሁለት ሰዎች ይፈልጋሉ። እንደዛ ነው። ገኒና ሉሊትም ተያይዟል። ገኒ ደግሞ ስለ ሉሊት ብዙ ነገር ታውቃለች እና የቤዛ እናት ራሱ አንቺ ነሽ የገደልሽው ብላ ተናገረችው ማለት ነው። ምክንያቱም ኤፍራትን እኮ ያስመረዘችው ልትገለው ነበረ ነበር ግን ከሽፏል። ያሁኑ አልተሳካለኝም ይሄ መርስ አልገደላትም ብላ ስታወራ ገኒ በጆሯ ነው የሰማችው፣ እና በጣም አዘነችው ብቻ። ሉሊትም በጣም ከባድ ሰው ናት በጣም እና ገኒ ብዙ ስለ ስለ ሉሊት በጣም እያጣራች ነው። ሉሊትም እንደዛ ስለ ገኒ ታጣራለች፣ ግን ገኒ ንጹሕ ሰው ናት። ምንም ያደረገችው ነገር የለም ስለ ስለ እፍራታ እንኳን ብትሰማ ልጇ ነው፣ ምንም ችግር የለም። ከዛ ቤት ነው የምትወጣ እንጂ የሚፈጠረው ነገር ምንም የለም። ግን ሉሊት ወንጀለኛ ናት ታስታውቂያለች። ሰውን መታገል፣ ሰውን መግዳል፣ ስለዚህ ነገር ብቻ ነው የምታወራው። ገኒ ሁል ሰምታለች እና ታዳምጣለች እንደዛ ነው። የምር እንደ እኔ እየተሰማችሁ አይዟችሁ። እንግዲህ እኔ ኢፍራታ እና ናታን ሲያለቅሱ አሁን እፍራታ የቆሻሻ ቦታ ከወሰደ ምን አይነት አንጀታችን ነው የሚችለው እና ከባድ ነው። እዛ ቦታ ለእፍራታ አይገባትም። ሰንኑትናት የእሷ ህሊ ነው ሁሉ ነገሩ ሊያቆሽሸው ነው። ይሄ ሰውዬ በጣም በጣም በጣም ከባድ ሰው ነው የምር። ይሄ ነገር ለእሷ አይገባትም። ውስጥ የፍራታ ትምጣልን ት ይሄ ሰውዬ መያዝ አለበት የምትሉ ሁሉ ላይክ አድርጉ። ይምር ይሄ ሰው ይሄ ሰውዬ እና ሉሊት መያዝ አለባቸው፣ ወደ ህግ መቅረብ አለባቸው። በቃ የእነሱ ኃጢያት ሁሉንም ሰው እየጎዳ ነው። ውድ እና የተከበራችሁ ክፍለ ሰላሳ አንድ እስከሚለቀቅልን በሙሉ አመሰግናለሁ። የፍራታ እንግዲህ በሰላም እንድትመለስልን ናታንም ሰላም አግኝቶ የፍራታን አግኝቶ በሰላም እንድኖር እኔ የለኝ ምኞቴ ነው፣ የምር ምኞቴ ነው። እነሱ ሲደሰቱ እኛም እንደሰታለን፣ እነሱ ሲያለቅሱ እኛም እንከፋለን። ስለዚህ ድራማ ደግሞ ያስተምራል፣ የሰው ህይወት ውስጥ ያለ ነገር ስለሚያስተምር ነው። ደህና ሆኑ። ላይክ አድርጎ። ቻው! መልካም ጊዜ።